ነ ስጋንወው አልከፋኝም። ወአለይኩም አሰላም ወራህመቱላሂ ወበረካቱ ው ያለው አሰላሙ አለይኩም ከሆነ ስለመጣሽ ወደ ቤት ደስ ብሎኛል። በላይክ በሸር ግቡ፣ አያስከፍልም። ላይክ ሸር እያደረጋችሁ ውስኪ ግቡ እንወያይ። እናም ውድና የተከበራችሁ ቶቼ እኔ ብዙም አልቆይም። ለማናቸውም ከመጣችሁ ገባገባ በሉ አለዛም ስትመጡ ታውታላችሁ። ዛሬ የመጣሁበት አሁን በድጋሚ የመጣሁበት ኤምባሲ በሁሉም ቦታ ላይ አሁን ሥራ አቁሟል፣ ላሉ የሰማችሁም ሰምታችኋል። አልሰማችሁ ደግሞ ጥንቃቄ እንድታደርጉ ስል በአክብሮት ያው ውልጄና ፈቅጄ ልነግራችሁ ነው የመጣሁት። ብዙ ቦታዎች ጠይቄ ነበረ። በጣም እርግጠኛ ነው ተዘግቷል። ኤምባሲ ዱባይም፣ ሰዑድም፣ ኮይትም ሁሉም ቦታ እንደውም ጧት ላይ እዚህ ጋር ደምሯት እያልኩኝ ሊንክ አስቀምጬ ነበር። ከደመራችኋት ማለት ነው እሷ ነች። አሁን ዋናውን እንደውም አደጋ ላይ ነው ያለችው፣ ግን ወደ ሀገር እንኳን መላክ አትችልም፣ መሄድ አትችልም። የሚያሳዝነው ነገር ማለት ነው። ወላሂ ብቻ እኔ ምን እንደምላችኋት አላውቅም። ብቻ በሀገር ውስጥም በሀገር ውጭም ስቃይ የሆነብን እስከ መቼ እንደሆነ አናውቅም። እስከዛው ድረስ ውድ ጆቼ ራሳችንን እንጠብቅ። ወይኔ ፓፒዬ ኔ ፈጣን አቤት ፍጥነት፣ አቤት ፍጥነት፣ አቤት ቅባስ ተነስተዋል። እን ቀን ላይ አንስቸዋለሁ። እንዴት ነሽን? የወድ እንኳን ደህና መጣሽ። የመወድሽ ማለት ነው። ድምጼ ይሰማል አይደል? እሺ ውዴ አብሽርኝ፣ አልቆይም አብሽሪ ያልሰሙ ካሉ ምናልባት በእኔ ጋር ብዙዎች ሊሰሙ ይችላሉ በሚል ነው የገባሁት፣ እንጂ አልቆይም። እና አብሽሪ ተዘጋጂ ሂጂ ማለት ነው። በመዶሽ አልሽኝ እኮ፣ ግን ሰምተሻል፣ ሰምተሽ ነበረ። እኔ ወላሂ ያኔ እንደዚህ እውነት ይሆናል ብዬ አላሰብኩም ግን ቀን ላይ እሺ ባን ብላለች። ኦኬ እና በዚህኛው ቢሆን እመጣልሻለሁ። ለኔ ይሄኛው ምንም ስለማይሰራልኝ እዚህ ማለት ነው። በራሱ ማየት ስለማልችል እዚህ ያፍት ከል ስለአለ፣ ሲከተል ደግሞ ወላሂ፣ ራሳችሁን ጠብቁ፣ ራሳችሁን አሁን ላይ። ወይኔ ነፋፊየ፣ በጣም ያስጠላል ያለንበት ጊዜ። ወላሂ ብታይ በየሀገሩ ያለው ኤምባሲ ተዘግቷል። እንግዲህ አስቢ ኤምባሲ ክፍት እንኳን ሆኖ አሉ ተብሎ እንኳን እኛ አንድ ነገር ስቃይ ሲደርስብን ፈጥኖ የሚደርስልን ማንም ሰው የለም። እንኳንስ አሁን በእንትን ተዘግቷል። አሁን ጭራሽኑ ተዘግቷል፣ አቁሙ ተብሏል አሉ። ወላሂ ብቻ ሰማሁም ወይ ጉጂ፣ አሁን ተዘግቷል አሉ። እኔ ራሱ ሰምቻለሁ። የሆነች ጓደኛዬም እንደዚህ ጠፍታ ነበር የምሰራው ሴትዮ ያስወጣች ብላኛለች። ነገር ግን ያኔ እንደዚህ ካበዳል ብዬ አላሰብኩትም። ዛሬ ነው እንትን የሰማሁት ማለት ነው። ኢትዮጵያውያኖች በቃ አራጆች ናቸው እየተባላሉ፣ ኮይት ቤሩት ላይማ እንደውም ቦምብ ተጥሏል ነው የሚባለው ማለት ነው። ፊቱንም እዛ ችጋራሞች ናቸው እዚህ እኛ ጋር ዱባይ እንግዲህ ሀስብ ውላይ ስብሃንላ። እኔ ብቻ አላውቅም እንጂ ባለፈው ዱባይ ቻርጃ እንደውም ዜድ ትባላለች ዱባ ዜድ ቲዩብ ነው እንትና እንደዚህ እያወራን ነው። ጓደኛ እንዴት እንደዚህ ሁና ዝባላ ስትጥል ተያዘች እና ሰዎቿ ተቀጡ። ከዛ ወዲህ እያስፈራሪ ነው እያለችን እያለ ድንገት መተው መታ። ሴትዮዋ ውጭ አለቻት ማለት ነው። ከዛም ወዲህ እኔ እንደዚህ ይጠናል ብዬ አላሰብኩትም። ወላሂ ግን አሁን ላይ በቃ እውነት ነው። ተጠንቀቁ፣ እራሳችሁን ጠብቁ። እንደዚህ ነው በቃ ሁሉም አይሰራም። ወደ ሀገር መሄድም አይቻልም። ያኔ ፓስፖርት ካለሽ ትችያለሽ። ተስፋዬ በር ብላለ ተስፋዬ እኔው እንኳን ደህና መጣሽ ማማዬ እና ሌባ ናቸው። በተለይ በውጭ ላይ የምትሰሩ እህቶች ራሳችሁን ልትጠብቁ ግድ ነው። ራሳችንን እንጠብቅ። ይሄ ቀን ያልፋል፣ ኢንሻአላህ ያልፋል። ኢጃዛ ምናምን የምትወጡ እህቶች ባካችሁ እራሳችሁን ጠብቁ። ሌላ የምለው ነገር የለኝም። ሁላችንም ላንሰማ እንችላለን። ምክንያቱም እኔ ራሱ አልሰማሁም ነበር። ለዛ ነው አሁኑን ላይ ሁለተኛ የገባሁት እንጂ መግባት አልነበረብኝም አልፈልግምም ማለት ነው። እና ትክክለኛ መረጃ ነው ከብዙ ሰዎች እኔ አጣርቻለሁ። ዛሬ ልሻለሁ ፋፊቴ ዱባይ ተስፋ በር ብላለች። ሊጨረሱን ነው። እፍፍ አላህ ይርዳን። አሁን ወይ ውዴ፣ ምን መሰለሽ አሁን ላይ ሁሉም ሀገራቶች ሁሉም የአረብ ሀገራቶች ኢትዮጵያን በክፉ ፊታቸው ነው የሚያዋት። ተስፋዬ ሰላምሽ ብዝት ይበልኝ ውዴ፣ እንኳን ደህና መጣሽ የኔ ውዴ። እኔ ቅን ማለት ነው በላይክ አመሰግናለሁ። ማም እስኪ ሊንክሽን ላኪ። ኔ በትርፍ ልሂድልሽ፣ ቤት ማለት ነው በትርፍ ማለት ነው ላይክ ተስፋዬ ይላኪ፣ እና ብዙም አልቆይም። እኔም ፋፊም ሂጂ ተዘጋጃጂ፣ ግቢ። እኔ እወጣለሁ ማለት ነው፣ አልቆይም ሹዴ ብቻ ያለንበት ጊዜ በጣም ያሳዝናል። እኔ እኮ ለምንድን ነው ግን እንደዚህ የከፉብን? ያለኝ ይሆንላቸው ያለኛ ይሳካላቸውን ህግ ማታሞች ኢንሻላህ፣ እንደው ለሁሉም ቀናለው ወላሂ። ኧረ እንጃ ብቻ እናም ተስፋ የልንክላኪቤሽ ነበር አላክሽም ፈፊዬ ሄጂ እኔ ለወጣ ነው ይህን መስላ ዛሬ የመጣሁበት ቢያንስ ይህንን ያዩ ልጆች ብዙ ልጆች ሊጠነቀቁ ይችላሉ በሚል ነው የመጣሁት፣ ማለት ነው ወዳችኋለሁ፣ አከብራችኋለሁ። ወዳችሁና ፈቅዳችሁ ከች እያላችሁ ስለምታበራት ምስጋና ከልብ ነው። በቀጣይ እስከምንገናኝ ይሻላ ነገር በአዲስ ነገር እንገናኛለን የሚል ተስፋ አለኝ። ሀገራችንን አላህ ይጠብቅልን፣ ቤተሰቦቻችን አላህ ይጠብቅልን፣ እኛንም አላህ ይጠብቀን በሰላም ሀገራችን ያብቃን። ወላሂ እኔ እንጃ ምን እንደምላችሁ አላውቅም። ብቻ ከባድ ነው፣ ጊዜያችን ከባድ ጊዜ ላይ ነው ያለ ነው። ስለዚህ የራሳችንን ልንጠብቅ ይገባል። ሌላችኋለሁ። የምወዳችሁና የማከብራችሁ ውድ ሀገሬ ልጆች ወዳችኋለሁ። አክብራችኋለሁ። ሰላም ሆኑልኝ።